2012 ኮቪድ የመጣበት ጊዜ ላይ የእግዚአብሔር መንፈስ ከተናገረኝ መልእክት አንዱ በሚቀጥሉት ዓመታት በማስነሳቸው ኃያላን ሴቶች የቤቴን መድረክ አጠራለሁ ብሎኛል ጌታ። ለዚህ ነው ሁለተኛው መጽሐፌ አገልጋይዋ ሴት የሚል መጽሐፌ ጻፍኩት። በውስጣችን ካለው ቪዥን አንዱ አንድ መቶ ሚሽነሪ ሴቶችን መላክ ነው ለምሳሌ ኢሮፓ ያለች አንዲት ሴት አንዲት ሴት ሳፖርት ብታደርግና ያቺ ሴት እዛ ወንጌል ብትሰራ በባህሏ በቋንቋ ውስጥ ወንጌል ብትሰራ፣ እችኛዋ ሴት በአካል ወጥታ ወንጌል ሰራች፣ እችኛዋ ደግሞ ሳፖርት አድርጋ ወንጌል ሰራች። አክሊላቸው እኩል ነው። ታውቃላችሁ፣ ሁላችንም በክርስቶስ ኢየሱስ ስናምን እንድናለን። ሰማይ ግን አክሊል የሚባል ነገር አለ። ሚሽነሪ መላክ ሲባል ወንዶች ነው የሚታሰበው። እንደ አገልጋይዋ ሴት ቪዥን 100 ሚሽነሪ ሴቶችን የመላክ ቪዥን አለን። እየተናገርኩ ውስጣችሁ በዚህ ጉዳይ የሚሰማችሁ ሰዎች በውስጥ አውሩኝ። አንቺን እግዚአብሔር ማስነሳት ይፈልጋል። በጌታ ኢየሱስ ክርስቶስ የዘር ሐረግ ውስጥ አምስት ጀግና ሴቶች አሉ። ማቴዎስ ወንጌል አንድ ላይ በጌታ ኢየሱስ ክርስቶስ አገልግሎት ውስጥ በገንዘባቸው ይደግፉት የነበሩ ሴቶች ነበሩ። ሉቃስ 8 1 እስከ 3 የአስቆሮቱ ይሁዳ በ30 ዲናር ነው የሸጠው። ማርያም ደግሞ ሦስት መቶ ዲናር ሽቱ ነው ኢየሱስ ላይ ያፈሰሰችው። ያ ማለት የአስቆሮንቱ ይሁዳ አስር እጥፍ ማለት ነው። በአስቆሮንቱ ይሁዳ ገንዘብ መቃብር ቦታ መሬት ነው የተገዛው። ስለዚህ አስር መቃብር ቦታ የሚገዛ ገንዘብ ኢየሱስ ላይ ያፈሰሳለች ማርያም። ዘመንሽ፣ እድሜሽ፣ ገንዘብሽ በኢየሱስ ላይ ሲፈስ እንዳይቆጭሽ። ምክንያቱም የሚቀድምሽ እሱ ነው ያፈሰስችው። ነው የሰራሽው ቤት አይከተልሽም፣ አይቀድምሽም። በእግዚአብሔር ስራ ላይ የዘራሽው ግን ይቀድምሻል። የዘራሽው ደስ ይበልሽ። ሶስተኛ፣ ልናገር እዚህ ላይ በጌታ ኢየሱስ ክርስቶስ ትንሣኤ ላይ ምስክሮች ሴቶች ነበሩ። እነዚህ ሴቶች ምስክር ሆነው ግን ሄደው ኢየሱስ ተነስቷል እኮ ብለው ሊመሰክሩ እየዱ እያለ በጥበቃዎች ተቀድመዋል። ጥበቃዎቹ ሄዱና ተነሳ እኮ አሉ ለገዢዎቹ። ብዙ ገንዘብ ሰጥተዋቸው ሰርቀውት ነው በሉ ብለው ገንዘብ፣ የክርስቶስ ኢየሱስ ትንሣኤን ደብቋል። ሶስተኛው መጽሐፌ ገንዘብ ሁለተኛው ጌታ የሚል ነው ምንድን ነው አጀንዳው በትንሣኤው ላይ በገንዘብ ምክንያት የተዋሸው ውሸት አንቺ እያለሽ እኔ እያለው አንተ እያለህ በምጻቱ ስብከት ላይ አይደገምም ነው ገንዘብ ጌታ ነው በብዙዎች ላይ ገንዘብ በኢየሱስ ስም ባሪያሽ ሆኖ ያገልግል መጠቀሚያ ብቻ ይሁን በሕይወትሽ ላይ የአስቆርንቱ ይሁዳን ከኢየሱስ የነጠለው አናናና ሰጴራን ያስገደለው ዴማሲና ለሞዶ እንዲሄድ ያደረገው ራሳቸውን በራሳቸው ወጉ ያሰኘው ገንዘብ ነው ተጠቀሚው በኢየሱስ ስም ባሪያ አርገሹ የሚጠቅማችሁን ነገር ነው እያወራሁ ያለሁት ስለዚህ እግዚአብሔር ሊያስነሳሽ ይፈልጋል ዌክ አፕ በሶስት መንገድ ነው የምታገለጊው አንደኛ ምስክር እንድትሆኝ ይጠርቶሻል አንቺ ምስክር ነሽ ኢየሱስ ያድናል ብሎ ለመመስከር ፓስተር ነቢይ ሐዋርያ ወንጌላዊ መሆን አይጠበቅብሽም ሁለተኛ ጸጋ ውስጥሽ አለ። እግዚአብሔር በውስጥሽ ያስቀመጠው ጸጋ፣ እግዚአብሔር በውስጥ ያስቀመጠው ጸጋ እግዚአብሔር በሱ በኩል ሌሎችን የሚደርስበት መሳሪያው ነው። ሶስተኛውና የመጨረሻው ባለሽ ገንዘብ ወንጌል ይሰበካል። ለምንድን ነው ይህ ሽቱ ተሽጦ ለእርዳታ ማየሆነው ምናምን ሲል ለድሆች ማየሆነው ሲል፣ ድሆች ከእናንተ ሁልጊዜ ይኖራሉ፣ አታድክሟት። እሷ ያደረገችው ነገር ይህ ወንጌል በሚሰበክበት ሁሉ ይሰበካል ሆን በኢየሱስም በዘመንሽ ከመቃብር በላይ የሚሰበክ ነገር በአንቺ ዘመን ይሰራ። በገንዘብሽ እግዚአብሔር በሰጠሽ ነገር አሜን። በኝ ምስክር ነሽ። ውስጥሽ ጸጋ አለ። ደግሞ እግዚአብሔር በሚሰጥሽ ነገር ወንጌል ይሰበካል። አንቺ እያለሽ በትንሳኤው ላይ የተዋሸው ውሸት በምጻቱ አይደገምም። ያች ተማርካ እንደሄደችው ኤልሳን እንደጠቆመችው ሴት በያሉበት ቤት እግዚአብሔር መጠቀም ቢጀምር እኮ በቃ ወንጌል ደረሰኩ። ከእንጀራና ከሽሮ ከበርበሬ ያለፈ ታሪክ ሰርተሽ ታልፊያለሽ። ሊዲያ የምትባል ኢሮፕ ወንጌል እንዲገባ ምክንያት የሆነች ሴትዮ እኮ ለነ ጳውሎስ ቤቷን ነው የሰጠችው፣ እንዴ ትኖሩ እፈልጋለሁ ቤቴን ለወንጌል ብላ ፍልጵስዩስ ከተማ ላይ ገብተው እዚያ እሷ ጋር እያረፉ የሟርተኝነት መንፈስ ያለባት ሴት መንፈሷ ተመታ። ጳውሎስና ሲላስ ታስረው ያለ የወይኒው መሰረት ተናወጠ። ለዚህ ሁሉ ምክንያቱ ልቧ የተከፈተላት ሊዲያ ናት። ልባርክሽ በኢየሱስም ባለሽበት ምድር ለነውጥ ሳይሆን ለወንጌል ምክንያት በኢየሱስም የሆነ ወንጌል እንዲቀጣጠል የሆኑ ሰዎች እንዲመለሱ፣ እንጀራዬ ሽሮዬ ብለው የሄዱ ሰዎች ከጌታ ጋር እንዲገናኙ እግዚአብሔር ድልድይ አርግሽ በኢየሱስ። ስለዚህ እንደዚህ ነው የሚሆነው። በሳውት አፍሪካ መንፈሱን የመፈለግ ነፋስ ሲነፍስ አይቻለሁ። በካናዳ ምድር እግዚአብሔር እንደገና ምድሪቱን ለወንጌል አርሳታለሁ ብሎኛል። እንትና መጣ ሄደ፣ እንትና እኮ የሚባል አገልጋይ ከሚል ያለፈ እግዚአብሔር ምድሪቱን እንደገና በወንጌል ሲያርሳት አይቻለሁ። በኢየሱስም በአረቡ ምድር፣ በተለያየ ምድር ያላችሁ እግዚአብሔር በእናንተ ውስጥ ሆኖ ወንጌልን ለመስራት ይንቀሳቀሳል። አንቺ ተራ ሴት አደለሽ። ስለዚህ ነው አንቺ ተጽዕኖ ፈጣሪ አገልጋይ ሴት ነሽ የምለው ስለዚህ ነው አንቺ ተጽዕኖ ፈጣሪ አገልጋይ ሴት ነሽ። በትዳርሽ ውስጥ ተጽዕኖ ትፈጥር ያለሽ፣ በልጆችሽ ላይ ተጽዕኖ ትፈጥር ያለሽ፣ በማህበረሰቡ ውስጥ ተጽዕኖ ትፈጥር ያለሽ፣ ባለሽበት ቤተክርስቲያን ተጽዕኖ ትፈጥር ያለሽ፣ ባለሽበት ምድር ተጽዕኖ ትፈጥር ያለሽ። የትንሳኤ ምስክሮቹ ኢየሱስ ተነስቷል ብለው ሄደው ተናግረዋል። አንቺ ደግሞ ኢየሱስ ይመጣል ብለሽ ታስቀጥዋለሽ። ተረኛ ነሽ አንቺ። ተረኛ ነህ አንተ። እንዲህ ልባርካችሁ በዚህ በተናገርኩት እግዚአብሔር በተናገረው መንፈስ በሳውዝ አፍሪካ ያላችሁ በአረብ ሀገር ያላችሁ በኢሮፕ በካናዳ በአሜሪካ በተለያየ ዓለም ላይ ያላችሁ እህቶቼና ወንድሞቼ በጌታ በኢየሱስ ክርስቶስ ስም እንደገና የመንፈሱ ነፋስ ያገኛችሁ፣ እንደገና የመንፈሱ ኃይል ያገኛችሁ፣ እንደገና የመንፈሱ ክብር ያገኛችሁ፣ እንደገና የቃሉ መገለጥ ይብራላችሁ፣ እንደገና ዘመናችሁ በዚህ መንፈስ ይጠቅለል።